አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ጓደኞች፣ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ። በሙሉ አለም ያላችሁት እንዴት ናችሁ? ደህና ናችሁ ወይ? እኔ ያው የእናንተው ዋዋ ፍቅር ነኝ። ቦዝኛለሁ። እንደምታውቁት ከሀገሬ ተመጣሁ ቦዝኛለሁ፣ እየሰራሁበት አልሄደም ብዙም ነበረ። ያው የሀገርም ሰላም ምኑን ምኑን፣ በተያያዘ በኖሮውም ጉዳይ ያው ሀገራችን ነው ምኑን ምኑን የአፈር ሱታን ማፍረስ እየጀመሩትኝ ብዙ ነገር አበላሻሽብን። በዚያ ተሆነ ሀላማችን እንትናለ። እናሁን በአዲስ ቪዲዮ መጥቻለሁ በእናንተ በማታምኑት ለማመን በሚከብድ ማለት ነው። ያው እንደምታውቁት ተሚማ ከድር ጋር ተሚማ ይቱ የምትባለው ታውቃታላችሁ። እሷ ጋር ስድስት ዓመት አንድ ቤት ሰርተን እንደናትም እንደህትም እንደጓደኛም ሆነን አብረን ብዙ ነገር አሳልፈን ደጉንም፣ ደስታውንም፣ ሁሉንም ክፋሱንም አብረን አሳልፈን ነበረ እና በስድስት ዓመት ወደ ሀገር ገብቼ ከገባሁ ሁለት ዓመት ነው እኔ ትቻ ከገባ ወዲህ እሷ ደግሞ ሁለት አመት ሰርታ ይኸው ሀገሯ በሰላም ለልጆቿ ለባለቤቷ ላገሯ ቁቷታ አልሐምዱሊላህ ረብል አለሚን። እኔ ደግሞ እሷ ለማየት ከእሷ ሀገር መጥቻለሁ። ወደ ውቢቱ ጉታጀራ ደቡብ ክልል እንግዲህ ለመጀመሪያ ነው መጥቼ አላውቅም። ደስ ምትላት አረንጓዴዋ፣ ቆጨዋ ምኗ በጣም ውብ ውብ ውብ ከሚባለውም በላይ ነው እና በጣም ደስ ብሎኛል። ከእሷ መጥቼ ነው ማለት ነው ያለሁት እንግዲህ ደቡብ ከጓደኛዬ ቤት ነው ማለት ነው ታይ ማካደር ለማየት መጥቼ ልሰልም መጥቻለሁ። ይሄ አብረን እንገኛለን። ዘናፈታ እያረገች ትገኛለች። ተሙዬ ላስተዋውቃችሁ ማለት ነው እንግዲህ በቻናሌ ማለት ነው። ከእሷ ጋር እንግዲህ በእሷ እንመጣለን። በእኔ ቻናል እንግዲህ ከእሷ ጋር በሉ እና እኔን ማለት የፈለግ ላይክ አድርጉ እና ላይክ ሰብስክራይብ እያረጋችሁ እያጠነከራችሁ በቃ አንዳንዱን ነገር እንትን እያላችሁ እንድታበረታት እንፈልጋለን። አሁን ባላኔ እናቷ አንላይም እንገናኛለን እንድናዲግ አበረታቱን፣ ላይት ሼር እያደረጋችሁ እንግዲህ አበረታቱን ማለት ነው። ተሙዬ ላይስቲ እስኪ ለጓደኛዬ ላስታውቃችሁ። አንድ ሁለት ሶስት። እሺ፣ አዋመር እንዴት ነው? እንኳን ደህና መጣሽልኝ። እንዴ አገኘሁሽ። እንዴ ታየሻት? እሺ ብታዪ በጣም በጣም ውብና በቃ ውድ የሆነች አገርናት በድላይ ነው የምላችሁ፣ ሁሉ ነገሯ ቆጮ፣ አረንጓድነቷ፣ ምኗ፣ በቃ የሰው ፍቅር፣ ክብር ለሰው ልጅ ያላቸው ክብር ማለት ነው። እኔ እንጃ፣ ትልቁ ትንሹ አንድ አይነት ናቸው። በቃ ክብራቸው ከሴቶቹ ወንዶቹ ይበልጣሉ። ታዲያ ከወንዶቹ ደሞ ሴቶቹ ይበልጣሉ እና በቃ በጣም ልዩ ሰው ናቸው። የሰው መጨረሻ ማለት ነው። ማሻአላ ነው መጨረሻ። እንዳሳምርልን እንደው አርጉልን፣ ሰብስክራይብ እያረጋችሁ አጠናካክሩን። በእሷም ቻናል በእኔም ቻናል እንገኛለን ማለት ነው። ድካሙስ ነበረ፣ የመንገዱ ነገር ላይላ ልለ መንገዱ በጣም በጣም ተበላሽቷል። መንገዱን እንደዚህ በረብሻው ምክንያቱ አንዳንድ ነገር ሲጥሉ ምን ሲሉ አስፋልቱ ተበላሽቶ፣ የሚገርማችሁ ነገር ማለት ነው አዲስ አበባ በአንድ ቀን የሚደረስ የነበረ ጉታጀራ በሁለት ቀን ደረስኩኝ ማለት ነው። ከበደል የተነሳችን በአንድ ቀን አዲስ አበባ የሚደረሰው የመንገዱ ችግር መኪና አለት ብሎ በሁለት ቀን እሷ ጋር ታጀራ ደረስ አዲስ አበባ ሳደስ ማለት ነው በአንድ ቀን የሚገባው በሁለት ቀን ሆኗል ማለት ነው። የመንገዱ ችግር እና ያው ዲፋም ነበረ ግን፣ አልሐምዱሊላህ ዋናው ነገር ሐሳቤ ከአንቺን ማገኘሽ ነው። እኔም በጣም ደስ ብሎኛል፣ ደስ ብሎኛል ስላገኘሽ ነው። እንግዲህ አብረን ስድስት ዓመት ሰርተናል። አሁን እንግዲህ ደስ ብሎኛል እንደ ይሉ በጣም ደስ ብሎኛል። ያው ታውቂያለሽ፣ በመዳም ቤት ብዙ ነገር አሳልፈናል። እኔም ብለሽ ስለመጣሽ ደግሞ በጣም ደስ ብሎኛል፣ ሀገራችንም ስላየሽ ማለት ነው ግን ደግሞ እንደዛውም ድካም አለው። ደክመሻል። ብዙ መንገድ ነው አቋርጠሽ የመጣሽው። እንግዲህ አስቢ ከወሎ ማለት አስቢ ማለት ነው አንድ ሰው ግን ፍቅር ካለ አገር አይርቅም የሚባለውን ነገር በአንቺ አይቻለው። ወላሄ ሀቂቃ ማለት ነው። በጣም ትመጫለሽ ብዬ አላሰብኩም። ያው እንደተነጋገር ነው ከሆነ መጥቼ ጠይቅሽ ያለው ተባብለን ነው እንትን የመጣሽው ማለት ነው። ግን ደግሞ በቃልሽ ስለተገኘሽ በጣም ደስ ብሎኛል። ቃልሽን ስላከበርሽ፣ ቃል ከባድ ነው እንግዲህ፣ ቃልሽን አክብረሻል። እኔም ደግሞ እንግዲህ ከመጣሽ አሁን እንግዲህ ገና አንደኛ ቀንና ቀንሽ ነው። ኢንሻአላህ አስደስቼሽ፣ እንደው በቃ ታመልሼ መጣለው ብለሽ እንድትይጂ አደርግሻለሁ። ኢንሻአላህ ባለ ፍቃድ ማለት ነው። እና ብቻ አልሐምዱሊላህ ነው። አንቺ እኔን አክብረሽኝ ቃልሽን አክብረሽ ስለመጣሽ በጣም ደስ ብሎኛል። ያው ከመጣው እኔም ከመጣው ሳምንትም አልሞላኝም፣ ግን ቢሆንም አልሐምዱላህ ከአንቺ ጋር ስለተገናኘው ያን ሁሉ መከራና ስቃይ አሳልፈን በአንድ ቤት ተላያተም ደሞ ድጋሚ ስለተገናኘን በጣም ደስ ብሎኛል ከምልሽ በላይ ማለት ነው። ጓደኛ ማለት በጣም ከባድ ነው፣ ያው የተው ጓደኛን ትርጉም ለሚያውቀው ሰው ማለት ነው። ለማያውቀው ሰው ምንም አይደለም። የሚያውቀው ሰው ደሞ በጣም ከባድ ነው ጓደኛ ማለት ማለት ነው። እኔና አንቺ ደግሞ በአንድ በልተን በአንድ አልጋ ተኝተን አይቀለሽ እንግዲህ፣ ስንጧላም ስንደሰትም በአንድ ላይ ሆነን ጊዜዎቹን አሳልፈናል። አልሀምዱሊላህ ለዚህ ስላበቃል ማለት ነው። እኔንም ደግሞ አላህ በሰላም ለሀገሬ ስላበቃኝ በቃኝ። አልሀምዱሊላህ በእርግጥ በርግጥ ቢደል አልሰራሁም። እንሻአላህ ይሰራላችሁ። አላህ በሳበታናላችሁም በቻላሌ እመጣለሁ እንሻአላህ። አበረታቷት፣ ላይክ ሼር፣ ሰብስክራይብ አርጓት።

ጊዜውን ብሎ አንቺ ማገር ለምደሽ ኢንሻአላ ለመገናኘት ያብቃናል ማለት ነው። እና ጓደኞቼ እኔ ደስ ብሎኛል ጓደኛዬን እንግዲህ በማግኘት። እና ብዙ ነገሮችን እንደዚህ በሶሻል ማያቸውን በአካል መጥቻ ይቻችኋለሁ እና ከምንም በላይ ደስ ብሎኛል። አረጋና ታያለሽ። ገና ታያለሽ ጓደኛ ያ መጀመሪያም ወደታለው አሁንም ወደታለው ፍቅራችን እንደዋን እንዳለጫው ወራ ነው ወድሽ ሁላችንም የልጆች እናት ሆነናል እንግዲህ ያው ጋር ጉድነን እንግዲህ ብቻ አልሐምዱሊላህ። የሰው ሀገር ሄዳችሁ ስትመጡ እንግዲህ አዎ የሚከብዳችሁ ነገር አለ። ለምን በሰው ሀገር ቆይታችሁ ስትመጡ ያው ባገራችሁ የሆነ የሆነ የሚከብዱ ነገር አለ። እነሱን ተቋቁሞ መኖር ነው። የሰው ሀገር ድጋሚ እንዳንሳደድ ማለት ነው። አንዳንድ ሰዎች ልክ እንደከፋቸው በቃ የሰው ሀገር ይከጅላሉ ማለት ነው። አይደለም አሁን እኔ በአንድ ሰሙን አሁን ጥሩ ነኝ። አሁን ከመጣው ሳምንት አልሆነኝም። ግን ደግሞ በዛ ውስጥ የሆነ የሆነ ሰዓቶች በቃ አገሬ በኑሮ ውድነት ጉዳይ ማለት ነው። አገር ያስጠላ ሰዓት አለ። ግን ደግሞ የራስ ሀገር ነው የተወለሽበት ሀገር፣ የት ትሄጃለሽ? ሀገ አሆንምና ሀገራችንም አለ እርጥ ያርግልን። እና አበረታቱን ጓደኞቼ፣ እንወዳቸዋለን እናከብራቸዋለን። ደግሞ አበረታቱን እንድንመጣ በቃ እንግዲህ እኔ እንሰራበታለን። እስከዚያ አልሰራንበትም፣ አልተመቻቸም። እንደነገርኳቸው አሁን ደግሞ እንድንሰራበት እንግዲህ አበረታቱን፣ ላይክ ሼር እያደረጋችሁ